ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብቶወልድ ነኝ። በድጋሜ ለመላው የሙስሊም እምነት ተከታዮች በሙሉ መልካም የኢድ በዓል ይሁንላችሁ። ቀደም ሲል እንደገለጽንላችሁ ፋኖች በተቆጣጠሯቸው የተለያዩ አካባቢዎች የኢድ አለፈጥር በዓል በሃይማኖታዊ ስነስርዓት በድምቀት ሲከበር ውሏል። አሁን ወደ መረጃዬ ከማለፌ በፊት እንደ መግቢያ አገዛዙ በፈጸመው የድሮን ጥቃት የሰባት ዓመት ልጃቸው የተገደለባቸው እናትን በጣም ባጭሩ እንመልከት። ወደ ሰዓቱ አበይት መረጃዎች ስናርፍ ከነገ ሰኞ ጀምሮ የኢትዮጵያ መከላከያ ሰራዊትና ፌዴራል ፖሊስ አባላት ወደ ትግራይ ክልል ከተሞች እንደሚገቡ ከመንግስታዊ ምንጮች የወጡ መረጃዎች ያመለክታሉ። የፌዴራል መንግስቱ ለዚህ ውሳኔ የደረሰው በትናንትና ዕለት በጀነራል ታደሰ ወረደና በጠቅላይ ሚኒስትር አብይ አህመድ መካከል የተደረገን ውይይት ተከትሎ በተደረሰ ስምምነት እንደሆነ ነው ያገኘነው መረጃ የሚያመለክተው። የትግራይን ሕዝብ ከሽብር ፈጣሪ ቡድኖች ለመከላከል የፌደራል ፖሊስና የኢትዮጵያ መከላከያ ሰራዊት በዋና ከተማዋ በመቀሌ፣ በአዲግራት፣ ባዶዋና በሽሬ ከተሞች ይሰማራል ነው የተባለው ከመንግስታዊ ምንጮች። በዚህ ጉዳይ ላይ የነደብረጽዮን ቡድን እስካሁን አስተያየቱ አልተገለጸም። እንደተባለው ሰራዊቱና ፌደራል ፖሊስ ወደ ትግራይ ይገባሉ ወይስ ተቃውሞ ገጥሟቸው እቅዱ ሊከሽፍ ይችላል ለሚለው ጥያቄ መጮቹ ቀናት ምላሽ ይሰጡናል። ለአስራ ሁለተኛ ቀን በቀጠለው የዘመቻ አንድነት ተጋድሎ ሌላ ያገዛዙ ወታደራዊ አዛዥ ኮሎኔል መገደሉን ከጎጃም ግንባር የደረሰን መረጃ ያመለክታል። በመከላከያ ሰራዊት የ23ኛ ክፍለ ጦር ወታደራዊ ዘመቻ መሪ የሆነ ኮሎኔል ከናጃቢዎቹ በዘመቻ አንድነት የ12ተኛ ቀን ተጋድሎ ሰለባ መሆናቸውን በአማራ ፋኖ በጎጃም የሶስተኛ ክፍለ ጦር ጎጃም አገው ምድር ክፍለ ጦር አስታውቋል። የኮሎኔሉ ሰለባ የሆነው ዛሬ ዳንግላ ላይ መከላከያና የመናገሻ ጀንበሬ ፋኖዎች ባደረጉት ውጊያ ላይ መሆኑን ነው ክፍለ ጦሩ ያስታወቀው። ከዳንግላ ከተማ በቅርብ ርቀት ላይ በምትገኘው ዘለሳ በተባለች ቦታ ላይ በተደረገው በዚህ እልህ አስጨራሽ ውጊያ የ3ኛ ክፍለ ጦር ዘመቻ መሪውን ኮሎኔል ጨምሮ ወደ ስፍራው ከተንቀሳቀሰው ጦር መካከል ከግማሽ በላይ የሚሆነው ሙትና ቁስለኛ እንደሆነ ነው የተነገረው። አሁንም በዳንግል አቅራቢያ እየተካሄደ ያለው ውጊያ መቀጠሉን ያስታወቀው ክፍለ ጦሩ የኮሎኔሉን ማንነትና በውጊያው ነው የተገኘውን ድል አስመልክቶ ዝርዝር መግለጫ በነገ ዕለት እንደሚሰጥ ገልጸዋል። የ23ተኛው ክፍለ ጦር ዘመቻ መምሪያ ኃላፊ መገደሉ ዘመቻ አንድነት ከታወጀ ወዲህ በጎጃም ግንባር ብቻ ህይወታቸውን ያጡ ኮሎኔሎችን ቁጥር ሶስት ያደርሰዋል። በጉዳዩ ዙሪያ ከመከላከያ በኩል እስካሁን የተሰጠ ማስተባበያም ሆነ መግለጫ የለም። በሌላ በኩል በአማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር ስር የሚገኘው ጣና በለስ ብርጌድ ወደ ማንዱራ ከተማ በድንገት በመግባት በከተማው ወታደራዊ ካምፕ ላይ በፈጸመው ጥቃት በርካታ የመከላከያ አባላትና አድማ ብተና ሰለባ መሆናቸው ነው የተነገረው። በጥቃቱ የተናደዱ የመከላከያ ወታደሮች ፓዊ ከተማ ላይ ከፖሊስና አድማ ብተና ጋር በመተባበር ንጹሐን ሰዎችን ገድለዋል ያለው የክፍለ ጦሩ ቃል አቀባይ ከተገደሉት መካከል አንድ አዝመራው ተረፈ፣ ሁለት ደረጀ ገነት፣ ሶስተኛ መንግስቱ አሸብርና አራተኛ ባበይ ገነት የተባሉ የአማራ ተወላጆች እንደሚገኙበት አመልክተዋል። እንዲሁም ጥሩነ ሄን፣ ያለም አምሳለዬ፣ አውለው ባበይ፣ ላቀና በአባይ አስረስ የተባሉ አራት የአማራ ተወላጆች መቁሰላቸውን ክፍለ ጦሩ ጨምሮ ገልጿል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሰብን በጉልበት ይጠቀልላሉ የሚል ስጋት እንዳለው ክራይሲስ ግሩፕ የተሰኘው ዓለም አቀፍ ድርጅት ገለጸ። በዓለም አቀፍ ደረጃ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት በኢትዮጵያና ኤርትራ ወቅታዊ ሁኔታ ሰፋ ያለ ዘገባ አውጥተዋል። ይህ ግብረሰናይ ድርጅት ዋና መቀመጫው በቤልጅየም ብራሰልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረትና ሰላምን ለማውረድ ያስችላሉ የሚላቸውን ሐሳቦች ማቅረብ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችን ማዘጋጀት ነው። ይህ ክራይሲስ ግሩፕ የተባለው ተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ነው ይባላል። ክራይሲስ ግሩፕ ከሶስት ቀናት በፊት ማለትም እንደ ፈረንጆቹ አቡሻከር ማርች 27 ቀን 2025 ዓ ም ባሳተመው ጥልቅ የጥናትና ምርምር ውጤት የዓለም አቀፉ ማህበረሰብ ኢትዮጵያ የምትወስንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም የፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያው መሪ ዶክተር አብይ አህመድ ቀይ ባህርን በኃይል የመጠቅለል ሙከራ ሊያደርጉ ይችላሉ የሚል ሰፊ ስጋት መኖሩን ጠቁመዋል። ሩሲያ ክሪሚያን፣ እስራኤል የጎላን ግዛትን በኃይል ከመጠቅለላቸውን ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቅለል ያሳየችው አቋም ለዶክተር አብይ የልብ ልብ ሊሰጣቸው ይችላል ሲልም የክራይሲስ ግሩፕ ጥናት በስፋት አትተዋል። ምንም እንኳ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅሱም የአፍሪካ ቀንድ ጉዳይም በትኩረት የሚከታተሉ የጂኦፖለቲካ ተንታኞችና ዲፕሎማቶች ግን ሀገራቱ ወደ ጦርነት ሊያመሩ ይችላሉ የሚል ከፍ ያለ ስጋት እንዳላቸው ተቋሙ ጨምሮ አብራርተዋል። በአርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት የሆኑ ሁለት ህፃናት ተገደሉ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ትናንት ምሽት የአንድ ቤተሰብ አባላት የሆኑ ሁለት ሕፃናት በአሰቃቂ ሁኔታ መገደላቸው ነው የተነገረው። ፖሊስ በቡድን የተደራጁ ያላቸው አካላት በወረዳው ዘይሴ ወዘቃ ቀበሌ ግድያውን የፈጸሙትም ሕፃናቱም በቤት ውስጥ አስገብተው በመቆለፍ በሳት እንዲቃጠሉ በማድረግ ነው ብለዋል። ሕይወታቸው ያለፈው የአንድ ቤተሰብ አባል የሆኑ የአራትና የሰባት ዓመት ዕድሜ ያላቸው ሕፃናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኮሜ ለደቸበለ ገልጸዋል። በሕፃናቱ ላይ የፈጸሙት ጥቃት ዘግናኝ ከሰብአዊነት ያፈነገጠና አረመናዊ ነው ያሉት አቶ ኮሜ ጥቃት አድራሾቹ በዛው ቀበሌ በአንድ የወረዳ አመራር መኖሪያ ቤት ላይም የተኩስ ርምታ ከፍተው እንደነበር ገልጸዋል። በጥቃቱ በሰው ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቱ ላይ ግን መለስተኛ ውድመት አድርሰዋል ብለዋል። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል የጸጥታ አካላት በአካባቢው ተሰማርተው የድርጊቱን ፈጻሚዎች ለመያዝ ጥረት እየተደረገ እንደሚገኝ ተገልጸዋል። እስካሁን ከዋነኛ የድርጊቱ ተጠርጣሪዎች መካከል አንዱ የተያዘ ሲሆን ሌሎች ተጠርጣሪዎችን ለመያዝ እየተሰራ መሆኑንም ኃላፊው ጨምረው ተናግረዋል። በሚያናምር የመሬት መንቀጥቀጥ ከ1600 በላይ ሰዎች ህይወታቸው ሲያልፍ የነፍስ አድን ጥረቶች አሁንም ቀጥለዋል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የአገሪቱን ሁለተኛ ትልቅ ከተማ ማንዳላይን ወደ ቤታነት ቀይሯታል። ከፍተኛ የመሳሪያ እጥረት፣ የተቆራረጡ የመገናኛ አውታሮች፣ የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት ፈጥረዋል ነው የተባለው። እንደ አውሮፓውያኑ አቆጣጠር በ2021 ስልጣኑን የተቆጣጠረው የሚያናውን ወታደራዊ መንግስት ከአማጺ ቡድኖች ጋር ለአራት ዓመታት በዘለቀ የእርስ በርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛውን የአገሪቱን ክፍል መቆጣጠር አልቻለም። ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ አገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት ወደ ደረሰባቸው አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ነው። በሰፊው በተሰራጨ ቪዲዮ ላይ ሁለት ሰዎች በኮንክሪት መካከል ተይዛ ያለችን ሴት ለማውጣት ፍርስራሹን ለማንሳት ሲሞክሩ ይታያል። ሰዎች ከፍርስራሹ ስር ሆነው እርዳታ ለማግኘት እየጮሁ መሆናቸውንም ቢቢሲ ከስፍራው ዘግበዋል። በመንደዴ ከሚገኝ ባለ አስራ ሁለት ፎቅ የመኖሪያ ሕንፃ ፍርስራሽ ስር ከሰላሳ ሰዓታት ልበርር በኋላ የነፍስ አድን ሰራተኞች አንዲት ሴት በህይወት ማውጣት ቢችሉም ቀይ መስቀል ግን ከዘጠና በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉ ተናግሯል። በአቅራቢያው ባለ ከተማ ውስጥ የአስራ ሁለት ቅድመ ትምህርት ተማሪዎችና የአንድ አስተማሪ አስከሬን ከመዋለ ህፃናት ፍርስራሽ ባለስልጣናት አግኝተዋል። በያንጎን በናይፒታው እና በማንዳ ላይ መካከል ያለው ዋናው መንገድ ላይ የተከሰተው ጉዳት ከፍተኛ የትራንስፖርት መስተጓጎር አስከትሏል ሲል የመንግስታቱ ድርጅት የሰብአዊ አገልግሎት ድርጅት ኦቻ አስታውቋል። በተጨማሪም የአስፈላጊ መድኃኒቶችና የጤና ባለሙያዎችን ጨምሮ የህክምና አቅርቦቶች እጥረት እንዳለ ተገልጿል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ።